ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁልን? ዛሬ በአንድ ለየት ባለ ፕሮግራም ዳግም ተገናኝተናል። ዛሬ ሞት ደጃቸውን አንኳክቶ ለጥቂት ከሞት አፋፍ የተረፉ ታዋቂ የእግር ኳስ ተጫዋቾችንና አስደንጋጭ የህይወት አጋጣሚያቸውን ልናስቃኛቸው ወደናል። አብራችሁን ቆዩ።

ጊዜው እንደ ጎርጎሮሳውያኑ የዘመን አቆጣጠር ሰኔ 5 ቀን 1992 ነበር። የያኔው የአራት ወሩ ጨቅላ የአሁኑ የዓለማችን የእግር ኳስ ጠቢብ ኔይማር ጁኒየር ከእናትና ከአባቱ ጋር ሆኖ ከብራዚልዋ ሳኦ ፓውሎ ወጣ ብሎም ቤተሰብ ለመጠየቅ መንገድ ጀምረዋል። ታዲያ ትንሽ እንደተጓዙም በነበረው ከፍተኛ ጭጋጋማ አየር ሙሉ ቤተሰቡ ሰቡ ካሰበበት ሳይደርሱ ከፍተኛ አደጋን ያስተናገዱበት ክስተት ነው። ታዲያ በሰዓቱ ግን አንዲት ትልቅ ደረጃ ትደርሳለች የተባለች ነፍስ ግን ከመኪና ወንበር ስር ሆና በለቅሶ ትጮኋለች። በሰዓቱ የነበረው ሁነትን አባቱ ሲያስረዳም በጊዜው ከኬት መጣ ያልኩት መኪና አሽቀንጥሮ ወረወረን፣ ወዲያው ወደ አእምሮ የመጣው ኔይማር ሞተ የሚል ነበር ሲል ይናገራል። ኔይማርም ከመኪና ወንበር ስር በመስታወት ስባሪ ተጫጭሮ በሰላም ተርፏል። ታዲያ ይህች አጋጣሚ የኔይማርን ነፍስም ነጥቃው ቢሆን ኖሮ ይሄኔ ኔይማር የሚባል እግር ኳስ ተጫዋችን አናውቅም ይሆንም ነበር። የኔይማርና የሞት ግብግብ ግን በዚህ ብቻ አያበቃም። ልክ እንዲሁ ነፍስ ካወቀ በኋላም በአንድ የጨዋታ ቀን የሜዳ ላይ ልምምድ ሰዓት በማሳለፉ ምክንያት በቡድን አጋሮቹ በስልክ ተቀስቅሶ እየተጣደፈ ከቤቱ እንዲወጣ የተገደደው ኔይማር ፌራሪውን ይዞ ወደ ልምምድ ሜዳ መክነፉን ተያይዘው ታዲያ ይህንን ጊዜ ነበር ከመኪናዋ ፍጥነት እኩል ኔይማርን ሲከተሉ የነበረው ኔይማር በሰዓቱ በጭንቅላቱ ብዙ ሀሳቦች እየተመላለሱበት ስለነበር መኪና መንዳቱ ላይ ሙሉ ለሙሉ ትኩረት ማድረግ አልቻለም ነበር እናም ወዲያውኑ የያዛት መኪና ክፉኛ አደጋ ደርሶባታል ይሁንና ግን መኪናው ክፉኛ አደጋ ቢደርስበትም እሱ ግን በሰላም መትረፉን መረጃዎች ያሳያሉ ትረፊ ያላት የኔይማር ነብስ ግን ይኸው ነው የሚባ የሚባል አደጋ ሳይደርስባት ልትተርፍን መቻሏን መረጃዎች ያሳያሉ። አምስተኛ ሊዮኔል ሜሲ። ሜሲ በዓለም ዋንጫ ማጣሪያ ጨዋታ ላይ አርጀንቲናን ወክሎ ለመጫወት ከቡድን አጋሮቹ ጋር ወደ ብራዚል ባቀናበት አጋጣሚ ነበር ይህ ክስተት የገጠመው። ከሞት ጋር ፊት ለፊት ተገናኝቶም እንደነበር ይገለጻል። ታዲያ በዛች አስደንጋጭ ቅጽበት የተፈጠረው ይህ ነበር። አርጀንቲናውያን ሀገራቸውን ለዓለም ዋንጫ ማጣሪያ ለማብቃት ነበር ወደ ብራዚል ያደረጉት ጉዞ። ከብራዚል ጋር ባደረጉት ጨዋታም ድል ሳይቀራቸው ቀርቶ በሀዘን ስሜት ነበር ወደ ብራዚል ለቀው ወደ ሀገራቸው ለመመ መመለስም እንደተገደዱ መረጃዎች የሚያሳዩት። ታዲያ በጊዜው በውጤቱ የተበሳጩት አንዳንድ አርጀንቲናውያን ዱላ ቀራሽ ግብግብ ሲፈጥሩም እንደነበር ይስተዋላል። የግል ፕሌኑን እንኳን ሳያዘጋጅ በቡድን አጋሮቹ ጋር በተዘጋጀ ፕሌንም አብሮ ለመጓዝ የተገደደው በዚህ አጋጣሚ ታዲያ የቦሊቪያ ሊማ አውሮፕላንን በመጠቀም በፍጥነት ጉዟቸውን ወደ አርጀንቲና ጀመሩ። ለአራት ሰዓታት ሰላማዊ በረራ ነበር። ነገር ግን ፕሌኑ ነዳጅ እየጨረሰ በመሆኑ በአስቸኳይ ማረፍ እንዳለበት ተነገረ። ፕሌኑ መሄድ ከሚያስችለው የነዳጅ ደቂቃ ከ20 ደቂቃ በላይ ያሳለፉ ሲሆን ከዚህ በኋላም በ18 ደቂቃ ውስጥ ማረፊያውን ካላገኙ የሁሉም እጣፈንታ ሞት የነበረ ቢሆንም በዚህ አጣብቂኝ የሞት ሽረት በረራ ላይ ግን ከሱ ጋር ፕሌኑ በጣም ውጥንቅጥ ውስጥ መግባት ጀመረ። በመጨረሻም ታዲያ ትረፉ ሲላቸው እንደ እድል ሆኖ ጊዜያዊ አየር ማረፊያ በመገኘቱ በሰላም ለማረፍ ተችሏል። ሜሲና የቡድን አጋሮቹ ልክ ፕሌኑ መሬት ላይ እንዳረፈ በአፋጣኝም ከፕሌኑ የወጡ ሲሆን በተዘጋጀላቸው ሌላ ፕሌንም በሰላም አርጀ አርጀንቲና ደርሰዋል። የሚያስደንቀው ግን እርሱ ሳይሆን ቀድመው ተሳፍረውበት የነበረው አውሮፕላን ነዳጁን ሞልቶ ካደረ በኋላ በማግስቱ ተሳፋሪዎችን ጭኖ በመጓዝ ላይ ሳለም በአሳዛኝ ሁኔታ ተከስክሶ በውስጡ የነበሩ ሰባ አምስት ሰዎች በሙሉ ሕይወታቸው ማለፉም ይነገራል። ይሄ የሜሲ ጣፈንታ የነበረ ቢሆንም ቀኑ ግን አልነበረም። እናም ምድለኛ ሆኖ ከዚህ አሰቃቂ አደጋም ሊተርፍ መቻሉን መረጃዎች ያሳያሉ። አራተኛ፣ ዝላታን ኢብራሂሞቪች። አንዳንድ ሰዎች መነጋገሪያ ለመሆንና ትኩረት ለመሳብ የሚሄዱበት ርቀት እጅግ የሚደንቅና ለማመን የሚከብድም ጭምር ነው። ፒተር መንግስ የተባለ ስዊድናዊ እንዲህ በዜናው ላይ ለማውጣትና መነጋገሪያ ለመሆን ብቻ የአንድ እጅግ ታዋቂ የእግር ኳስ ተጫዋች ህይወትን ሲቀጥፍ እንደነበር በራሱ አንደበት ይፋ አድርጓል። ይህ አደገኛ ወንጀለኛ ታዲያ ይህን አጸያፊ ወንጀል ለመፈጸምም ከማሰቡ በፊት ለሰባት ዓመታት ያክል ከባባድ ወንጀሎች ላይ በመሳተፍም የስዊድን ቁጥር አንድም ወንጀለኛ ለመሆን ያለውን እቅድ ለማሳካት በሚሞክርበት ጊዜ በፖሊሶች ተይዞ የእድሜ ልክ ጽኑ እስራትም ተፈርዶበት ዘብጥያ መውረዱን የሚያሳዩ መረጃዎች ይወጣሉ። ታዲያ በዚሁ በቆይታ ላይ ሳለም ታዲያ ሚስጥር አድርጎ ከማቆየት ይልቅ በጻፈው መጽሐፉ ላይ አንድ ታሪክን ይፋ አድርጓል። ይፋ አድርጎ ያወጣው አንድ አስደንጋጭ የወንጀል ሙከራ ታሪክ ዓለምን ማነጋገር ችሎም ነበር። በሁለት ሺዎቹ እውቅናው ጣሪያ ላይ የነካው ተጫዋች ዝላታን ኢብራሂሞቪች የወቅቱ የሚዲያዎች መነጋገሪያ መሆኑ ልብ ያለው ይህ ወንጀለኛም ለሱ ተመራጭ ቀጣዩ ኢላማ መሆኑንም ዝላታን ኢብራሂሞቪች ማድረጉንም ይናገራል። ይህንን ተከትሎ የተጫዋቹን እያንዳንዱን እንቅስቃሴ በድብቅ መከታተልም ይጀምራል የመጡና ውድ የሚሊዮን ዶላር ሱፐር መኪናዎችን እንደሚወድ የተረዳው ፒተር መኪናውን ከሩቅ መንጥሮ መለየትም ይችላል። በአንድነትም ዝላታን በዚሁ መኪና ውስጥ ሆኖ ሳለ መሀል ከተማ ላይ መኪናውን ማቆሙን ለመመልከቱ ይህንን እድል በመጠቀምም ተጫዋቹን ለማጥፋትና መነጋገር ያለመሆንም ቢቋምጥም ይህንን ወንጀል የሚፈጽምበትን መሳሪያ ለማምጣት ወደ ቤዱ ስከንፍም ይሄዳል። ነገር ግን መሳሪያውን ታጥቆ ተጫዋቹ መኪናውን ወደ አቆመበት ስፍራ ሲመለስ አተሙቻ ያላት ነፍስ ሆነና ዝላታን ኢብራሂሞቪች መኪናውን አስነስቶ ከቦታው እንደተሰወረ በተዋሪኩ ላይ አብራርቷል። ይህ ከሆነ በኋላ ታዲያ ይህ ወንጀለኛ በሌሎች እንግዲህ ወንጀሎች ላይ እድሜ ልክ ስለተፈረደበት ዝላታን በሚወዳቸው መኪኖቹ እንደ ልቡ እየነዳ ሰላማዊ ህይወትን እየኖረ እንደሆነ ጭምር ይነገራል። ሶስተኛ፣ ቲያጎ ሲልቫ። ገና በ19 ዓመቱ ነበር ቲያጎል ሲልቫ የዓለማችን እውቅ እግር ኳስ ተጫዋች በመሆን ለዓለም አይን ውስጥ የገባው። ነገር ግን ህልሙን በመከተሉ ብቻ የገዛ ህይወቱን ለማጣትም ጥግ ደርሶ እንደነበር ይነገራል። ነገሩ እንዲህ ነው። በጨዋታ ምክንያት ወደ ታይላንድ ባቀናበት ወቅትም ነበር ቀለል ያለ የሚመስል እንደ ሳል አይነት ላብ ማላብና መሰል ምልክቶችን ማስተናገድ የጀመረው። በዚህ ጊዜ ነበረ በፍጥነት ወደ ሕክምና እንዲሄድም የተደረገው። በተደረገለት ምርመራም በሳምባው ውስጥ እጅግ አደገኛ ባክቴሪያዎች መኖራቸውንና የሳምባውን ክፍል በሰርጀሪ ካልወጣ በህይወት ለመቆየት ያለው የሁለት ሳምንታት ብቻ ስለመሆኑ የሚረዳም የሚያረዳ መጥፎ ዜና ከዶክተሮቹ ይነገረዋል። የሚያሳዝነው ደግሞ ሰርጀሪውን ካደረገ በኋላ ደግሞ ወደሚወደው ስፖርት ተመልሶ መጫወት አይችልም። ይህ ለቲያጎ ሲልቫ እጅግ ፈታኝ ውሳኔ የነበረ ሲሆን ካወጣና ካወረደ በኋላ ሰርጀሪውን ለመሰራት ወሰነ። ሰርጀሪውንም በተሳካ መልኩ ተጠናቆ ወደ ቀድሞ ጤናው ሲመለስ ግን ቲያጎ ሲልቫ ከሚወደው እግር ኳስ ጨክኖ መለየት ባለመቻሉ የመጣው ይምጣ በማለት ዳግም ወደ እግር ኳስ ህይወቱ ተመልሷል። በዚህም ምንም የከፋ የጤና እክል ሳይገጥመው ምርጥ ተከላካይ እስከመባልም ስኬት ላይ መድረስ የቻለበትን አጋ አጋጣሚም የምናስታውሰው ነው። ሁለተኛ፣ ክሪስቲያኖ ሮናልዶ የእግር ኳስ ፈርጥ ክሪስቲያኖ ሮናልዶ ከልክ ያለፈ የመኪና ፍቅር እንዳለው የሚታወቅ ሲሆን ይህም የመኪና ፍቅሩ ከአንዴም ሁለት ጊዜ ከሞት ጋር አጋፍጦታል። በአንድ አጋጣሚ ማንቸስተር እያለ ትሬኒንግ ያመለጠው ሮናልዶ ሰዓቱን ላለማሳለፍና የልምምድ ቦታ ለመድረስም ከሰዓት ጋር በገባው ግብግብ ምክንያት በእንግሊዝ ጎዳናዎች ላይ ከፍተኛ የመኪና አደጋን አስተናግዷል። አደጋው ሕይወቱን ጭምር ሊነጥቀው የሚችል ከፍተኛ አደጋ የነበረ ቢሆንም ቀኑ ስላልነበር መትረፍ ችሏል። መኪናውን በዚህ መልኩ ከጥቅም ውጪም እንዳደረጋት ነው በርካቶችም የሚናገሩት። አሁንም የሮናልዶና የሞት አጋጣሚ በዚህ ብቻ አያበቃም። በአንድ ስኬታማ በነበረ የጨዋታ ምሽት ላይ ከጨዋታው ሲወጣም ፍቅረኛውን ይዞ አዲስ በገዛት ቀንጡ መኪና ከልክ ባለፈ ፍጥነት ሲያሽከረክርም ትራፊክ ያስቆመውና መታወቂያ እንዲያሳይ ጠይቀዋል። ነገር ግን ሮናልዶ ከትራፊኩ ጋር እልህ ይጋባል። እንዲህ እንዲህ እያለ ነገሩ ተፋፍሞ በርካታ አድናቂዎቹ ከያቅጣጫው በመጉረፍም ወደ ስፍራው ተሰባስበው መጡ። ነገር ግን ከመካከላቸው አንድ ለሮናልዶ ከፍተኛ ጥላቻ የነበረው ግለሰብ ምንም ሳያቅማማ ማማ አፈሙዙን ወደ ሮናልዶ አነጣጥሮ ፖሊሶቹ ባሉበት ሊገለው መዛት ጀመረ። ፖሊሶች ግን በአፋጣኝ ግለሰቡን በቁጥጥር ስር በማዋል ሮናልዶን ከአካባቢው እንዲሄድም አደረጉት። ታዲያ በሰዓቱ ይቺ ጥይት ሮናልዶን እንግዲህ አግኝታ ቢሆን ኖሮ ሮናልዶን በእግር ኳሱ ያስደሰተን ያክል ሳንመለከተው ያመልጠን ነበር። አንደኛ፣ ዴሊ አሊ። በርካታ እግር ኳስ ተጫዋቾች ያላቸውን ንብረት ለማስጠበቅ በበርካታ ውጪ ጠባቂዎች ይቀጥራሉ። ዴሊ አሊም ከነዚህ ተጫዋቾች መካከል አንዱ ሲሆን በሚሊዮኖች የሚቆጠር ዶላር ያፈሰሰበት እንዲሁም ቅንጡ መኖሪያ ቤቱን ለሳምንታት፣ ለሰባት ቀናት፣ ለ24 ሰዓታት ያክል እንዲጠብቁለት የታጠቁ ጠባቂዎችን ቀጥሮ ያስጠብቅ የነበረ ቢሆንም ይሄ ሁሉ ጥረት ግን እሱና የቡድን አጋሮቹን ከዘርፊያ ወንጀል ሊታደጋቸው አልቻለም። ዴሊ አሊ በአንድ ወቅት በቤቱ ፑል ለመጫወት ላይ ሳለም ከየት እንደመጡ ያልታወቁ ዘራፊዎች እሱንና ቤቱ ላይ የነበሩትን ሰዎች ክፉኛ መደብደብ ጀመሩ። በመጨረሻም ከ300 ሺህ ዶላር በላይ የሚያወጣ ንብረትም ከተጫዋቹ ቤት ዘርፈው ሊሰወሩ ችለዋል። እንደ እድል ሆኖ ህይወቱ ቢተርፍም አይኑ ግን ክፉኛ ተጎድቶ የህክምና እርዳታም ተደርጎለት እንደነበር መረጃዎቹ ያሳያሉ። ውድ ቤተሰቦቻችን እነዚህ ዓለም ላይ በእግር ኳስ ዝናቸውና በታዋቂነታቸው ዓለም ላይ የናኙትን እግር ኳስ ተጫዋቾች ከሜዳ ውጪ ያላቸውን ህይወትም፣ እንዲሁ ደግሞ ከሞት የተረፉበትንም አጋጣሚ ልናስቃኛችሁ ወደን ፕሮግራሙን ወደ እናንተ አደረሰን። ስላደመጣችሁን ስለተከታተላችሁን ከልብ አድርገን አመሰገንን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ምን አይነት ታሪኮችን ወደ እናንተ እንድናደርስ ትፈልጋላችሁ ኮሜንት ቦክስ ላይ ልታጋሩ ትችላላችሁ ሆናችሁ የዛሬን ግን አበቃሁኝ። መልካም ጊዜ ይሁንላችሁ።